ስሜ ወለላ ሳይድ እባላለሁ። ኢንተርናሽናል ቢልደር ማንፋክቸሪንግ ቴክኖሎጂስ ሁለገብ የቀለምና ሙያ ዘርፍ ባለሙያ። የተወለድኩበት በሲዳማ ክልል ላይ አዋሳ ከተማ ውስጥ ነው የተወለድኩት። እዛ ተወልጄ እዛው አድጌ እዛው ቴክኒክና ሙያ ተምሬ እዛው ቴክኒክና ሙያ ተቀጥሬ በአሲስታንትነት ደረጃ ከተቀጠርኩ በኋላ ወደ መምህርነት አድጌ ከዛ በኋላ እዛው ነው ተመርቄ እንትን ያለው ያ ማለት ምንድነው፣ ቲቪቲ እኔን ወልዶ እኔን አሳድጎ እኔን ከፍ አድርጎ ያደረሰው እኔ እንደ እኔ ምሳሌ ነው ማለት ነው። ቲቪቲ በ2013 ላይ በክልላችን ተዘጋጅቶ አንደኛ ቾፒንግ ማሽን ይሄ የመኖ መከትከቻ ላይ አንደኛ በመውጣት አገሬን ወክዬ ቀጥታ ደግሞ ፌዴራል ቲቪቲ ላይ ያንንም አንደኛ በመውጣት አሸናፊ ሆኛለሁ። ወደዚህ ተቋም ወደ ሲ ወይንም ፌዴራል ቲቤት የመጣሁበት ዋና ዓላማ ፌዴራል ቲቤት ለየክልሎች እድሉ ሲሰጥ እንዳጋጣሚ የእድሉን ተጠቃሚ በመሆን ይሄንን እድል ብየዳ ላይ እድል አገኘው አገኘውና መጣሁ። ያን እድል ተጠቅሜ እስከ ኢንስትራክሽን ድረስ ሰርቲፋይ ሆኛለሁ። ኢንተርናሽናል ዌልዲንግ ሰርቲፋይ ሆኛለሁ ማለት ነው። በዚህ እድል ተጠቅሜ የቴክኖሎጂ እሰራለሁ በየዳ አለው። አሰልጣኞቹን አፈራለሁ። አሰልጣኞቹን ደግሞ አሰለጥናለሁ። ያ ደግሞ እኔ ሙያዬን እንዳዳብርም ያደርገኛል፣ ሌሎችም ደግሞ እንድጠቅም ያደርገኛል ማለት ነው። በዚህ አጋጣሚ ደግሞ አገር ወክዬ በናይጄሪያ ላይ በተካሄደው ውድድር ኢንተርናሽናል ዌልደር ላይ አሸናፊ ሆኛለሁ ማለት ነው። ያ ማለት ምንድነው? ይሄ ለእኔ ትልቅ ትሩፋት ነው። ያንን ድስ በአግባቡ በመጠቀሜና ትሬኒንግ በማድረጌ የተሻለ እድል አግኝቻለሁ። ውጭ ሀገር ሄደን ኢንጂነር ዌልዲንግ ኢንጂነር እንድንማር እስቲል ያጥራ ተደርጎ ለኛ እድሉ ተሰጥቶናል ማለት ነው፣ እንድንማር ፌደራል ቲቤት እና ስራና ክሎት ተጠቃሚ እንደሆነ አድርጎኛል ማለት ነው። ያንን ድል በመጠቀም ቀጣይ ይሄንን ድል ተሳክቶ ተምሬ ሀገሬን ለመጥቀም እና ይሄ ባለ ሁለት ተቋምን ተቋም ለመጥቀም አስተባለኝ ማለት ነው። እኛ የወጣብን ገንዘብ በጣም ከፍተኛ ገንዘብ ነው። ስንሰለጥን ብዙ ገንዘብ ወጥቶብናል። ያንን ገንዘብ አገራችንን ለማስጠራት እና ትልቅ ደረጃ ለማድረስ ነው። በዌልዲንጉ ዘርፍ ገና ምንም የተነካ ስራ የለም፣ እየተነካም አይደለም። ያንን ስራ ዘርፍ ዘመናዊ አድርጎ በመስራት እና አገሬን ትልቅ ራይ ተስፋ ግድብ ግንባታውን በመበየድ የቀሩ ስራዎችን በመስራት ከሀገር ውጭ የሄዶ ስራዎችን ሰርቶ ለሀገራችን ዶላር ማስመጣት እነዚህ እነዚህ ስራዎችን መስራት ክብርት ሞፈሪ አካባቢልን በጣም ማመስገን እፈልጋለሁ። ትልቅ ትልቅ ትልቅ የኛ ትልቅ ትልቅ ትልቅ ባኮናችን ናት። ትልቅ እናታችን ናት። ትልቅ ለስራው ሙያ እንድንሰራና እንድንሰለጥም ካወራችን እሷ ናት። በጣም ላመሰግን ፈልጋለሁ። አጠቃላይ ሙሉውን እኛ የሚደግፉ አካላቶችን በሙሉ ማመስገን እፈልጋለሁ። በጣም ደስ ብሎኛል።